ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ አለሁላችሁ። ዛሬ እንግዲህ በጣም ብዙዎቻችሁ በቴሌግራም የጻፋችሁልኝ የጠየቃችሁኝ፣ ያላችሁ እንዲሁም ደግሞ አብዛኞቻችሁ በውስጣችሁ ጥያቄ የፈጠረ ነገር ይመስለኛል በእርግጠኝነትና ያንን ጥያቄያችሁን ለመመለስ ነው የመጣሁት። እሱ ምንድን ነው በተለይ ትላንትና ማታ በጣም ብዙዎቻችሁ ግራ ተጋብታችሁ፣ የተናደዳችሁ አላችሁና ለዛም የሚሆን አንድ ላይ ጠቅልላ አድርጌ መልስ ልመልስላችሁ ብዬ ነው። እሱ ምንድን ነው? በአሌክስ እና በአለም መሀል ብዙዎቻችሁ ሌላ ነገር ያለ ይመስላችኋል ና እሱን ነገር ክሪን ለማድረግ ና ለማጥራት ነው። ማታ በአንድ አካውንት ለዴዚ አንበሳ ወርዶላት ነበረ ና ያም አካውንት የአለም የድሮ አካውንት ነው። ያንን አካውንት ደግሞ ለዴዚ ለአሌክስ ሰጥታዋለች አለም ማለት ነው። እና አሁን ላይ የሚጠቀመው በዛ አካውንት አሌክስ ነው። ሶ ትላንትና ማታ ጊፍቱን የሰጣት አሌክስ ነው። አካውንቱ የአለም ቢሆንም፣ እየተጠቀመበት ያለው ግን አሌክስ ነው። በጣም ብዙዎቻችሁ ላይቭ ላይ ነበርኩኝ ማታ ኔም በኮመንት የተናደዳችሁም አላችሁ። ብዙ ነገር ስትሉም የነበራችሁ አላችሁ። አልፈርድባችሁም። ያው ለእሷ ከማሰብ ሌላ ነገር ያላመስሏችሁ ምናምን ነው እና አይደለም ቤተሰብ አካውንቱን ሰታው ነው እና ደጀን የሚለው የአካውንት ስም የአሌክስ የእናቱ ስም ነው። በእናቱ ስም ቀይሮት ነው እና አካውንቱ ደጀን የሚለው ስም የአሌክስ የእናቱ ስም ነው። አካውንቱ ግን የአለም ነው ሰጥታው ነው እንዲጠቀምበት፣ ቤተሰብ እንደምታውቁት አለም በጣም የእነሱ ሰፖርተር፣ ጊፍተር ለሁለቱም ሰፖርት የምታደርግ የነበረች ሰው ናት። እና ቤተሰብ አካውንት እኮ ምንም እኮ ማለት አይደለም። ሰው ለሚወደው ሰው በጣም ነው የምትወዳቸው፣ በጣም ነው ሰፖርት የምታደርጋቸው። ሁሌም አሌክስ ጌም አሸንፎ እንዲወጣ ሰፖርት ስታደርግ የነበረችው እሷ ናት። ስለዚህ እንደዛ ገንዘቧን አውጥታ ሰፖርት ስታደርግ የነበረች ሰው ቲክቶክ አካውንቷን አለ እሱ ብትሰጠው ኢትስ ኖርማል። አንዳንዶቻችሁ ሌላ ነገር በመሀላቸው ያለ ስለመሰላችሁ ያንን ነገር እንትን ለማለት ነው ወይኔ ምስኪን ዴዚ በመሀል ተጎዳች፣ ድራማ እየተሰራባት ነው ምናምን የሚሉ አንዳንድ ሰዎችም ስላሉ ያንን ነገር ክሊል ለማድረግ ነው። አሌክስ እና አለም መሀል ላይ ምንም ነገር የለም ሊኖርም አይችልም ለወደፊትም አይኖርምም። እኔ እኔ ለምሳሌ እኔ የአሌክስ ጊፍተር የዴዚት አሌክስ ጊፍተር ሆኜ ቢሆን አካውንቱን እሱ ከፈለገው ወደ ኋላ ድምፅ ለመስጠት ምንም ችግር የለውም። ፎሎ ኮ ፎሎ በገንዘብ ይገዛል። በነገራችን ላይ በጣም በትንሽ ገንዘብ ብዙ ፎሎ መግዛት ትችላላችሁ፣ አሁን ላይ ማለት ነው። ስለዚህ አካውንቷን ሰጥታው እሱ ቢጠቀምበት ኢትስ ኦኬ ኢትስ ኖርማል እና ማታ በተለይ በማታው እንትን በጣም ብዙዎቻችሁ የተናደዳችኋላችሁ። ጀስት ዋናው ማንም ይስጣት ማንም። ሲቀጥል ደግሞ እንደ እኛ ባይሆን እራሱ ማንም ይስጣት ማንም፣ ዋናው እሷ ሰፖርት መደረጓና ጊፍት መሰጠቱ ነው። አደለ ዋናው አንበሳው እንኳን ተሰጣት ለእሷ ይጠቅማታል። ማታት የሆነ የሆነ ነገር ታደርግበታለች። ለምን ተሰጣት ማነው ይሰጣት ብለን፣ ሌላ ነገር፣ ሌላ ፉክክር ውስጥ ከመግባት አመስግነን ቴንኪው ማለት እሷም ሰምታችኋል፣ አሌክስ እንደሆነ ታውቃለች። አሌክስ አመሰግናለሁ ስትል ነበረ። ሶ አሌክስ እንደሆነ ታውቃለች። በነገራችን ላይ አሌክስ እና ዴዚ መሀል ላይ ምንም የተደባበቀ ነገር የለም። ሁለቱ በጣም ነው የሚተዋወቁት። በጣም ጥግ ድረስ ነው ያለውን ነገር የሚያወሩት። ሶ ታውቃለች። አካውንቱ ያለም ቢሆንም አሁን ላይ አሌክስ እየተጠቀምበት እንደሆነ ታውቃለች። ዴዚ በደንብ ነው የምታውቀው ምክንያቱም ልክ ግፍቱ ሲሰጣት አሌክስን ነበር ጠርታ ታመሰግን የነበረው ና ሶ ያለውን ነገር ታውቃለች። እና እናንተም በክፋት አደለም እንደዚህ ያሰባችሁት፣ አይኑ በደንብ እረዳችኋለሁ። ሜቢ ስለማታውቁ ይሆናል፣ ወይ ደግሞ ለእሷ በጣም ስለምታስቡላት ሌላ ነገር በመሀል የተፈጠረ መስሏችሁ ነው እንደዚህ ያሰባችሁት። ግን አደለም ቤተሰብ፣ አንዳንዴ ነገሮች እንዳሰብናቸው አይደሉም። ሶ ዋናው ደግሞ ሰፖርት መደረጓ ነው። ስለዚህ ደጀን ደግሞ አይ ቲንክ የአሌክስ የእናቱ ስም ነው። ስለዚህ በአለምና በአሌክስ መሀል ላይ ምንም ነገር የለም። ምንም ቤተሰብ፣ በጣም ብዙዎቻችሁ ጥያቄ ስለፈጠረባችሁ ነው። ቲክቶክ ላይም እያየው ነበረ ምናምን ና ምንም ነገር የለም። ጀስት አካውንቱን እነሱ የሚጠቀምበት እንጂ አካውንት ለምን ሰጠችው ለምን ተጠቀመ ደግሞ ብለን መናገር አንችልም። ገባችሁ? እኔ ነገርኳችሁ። እኔ ለዴዚ ላይክ ለምሳሌ እኔ ብዙ ፎሎ ኑሮኝ ዴዚ አካውንቴን ብትፈልገው፣ እውነቴን ነው ምላችሁ ከመስጠት ወደኋላ አልልም፣ ወደኋላ አልልም በፍጹም። ለምን ስንት ሚሊዮን ፎሎ አይኖረውም። እሷን የሚያስደስታት እሷ የምትፈልገው እሷን የሚያገለግላት ከሆነ እሰጣታለሁ። እንኳን እንትና ገዝቼ ለመስጠት ይችላለሁ እኔ እንኳን ባይኖረኝ ሶ ለምትወዱት ለምታከቡት ሰው ኢትስ ኦኬ ሰፖርት ለማድረግ እንደ ጊፍት ብትሰጠውም ምንም ችግር የለም ቤተሰብ አንዳንዴ ሰፋ አድርገን ብናስብ መልካም ነው የሆነ ነገር እንትን ባለ ቁጥር ወደ ሌላ ነገር አይምሯችን ከሚሄድ ሰፋ አድርገን ማሰቡ መልካም ነውና አሌክስ እና አለም ጀስት እህትማማቾች ናቸው ምንም ነገር መሀላቸው ላይ የለም ቤተሰብ አትጠራጠሩ ይህንን ነገር ክሊር ለማድረግ ነው እኔ ራሱ ቪዲዮ መስራት የፈለኩት። እና ብዙዎቻችሁ በጣም ጥያቄ ስለሆነባችሁ ለጥያቄያችሁ መልስ ይሆናል። ላይክ ለምን እንዴት እንዲህ ሊሆን ቻለ ምናምን ስትሉ ነበር ብዙዎቻችሁ። እና ጀስት አሌክስ ነው አካውንቱን እየተጠቀመበት ያለው። በአለምና አሌክስ መሀል ምንም ነገር የለም ሊኖርም አይችልም ለወደፊትም አይኖርም። ይህንን ደግሞ ዴዚ እራሷ በደንብ አድርጋ ታውቃለች። አካውንቱን እሱ እየተጠቀመበት እንደሆነ ታውቃለች። እና ለሌላም ጊዜ በዛ አካውንት ጊፍት ቢሰጣት ኦር ሳምቲንግ ላይክ ምንም ነገር ባንን መልካም ነው ብዬ ነው ማለት የምፈልገው፣ ምክንያቱም ኦልሬዲ አካውንቱን እሱ እየተጠቀመበት እንደሆነ ስለምታውቅ ትርፉ የኛ ንግግር ትርፉ ድካም ነው የሚሆነው። እና ለምን በአለም አካውንት ይጠቀማል ለምን በአለም አካውንት መጣ ብለን ከዚህ በኋላ ባንናገር መልካም ነው። ምክንያቱም እነሱ እርስ በርስ ይተዋወቃሉ። ቤተሰብ ከኛ ጀርባ እኮ በደንብ ያወራሉ። ውስጥ ለውስጥ በደንብ እርስ በርስ በደንብ ይተዋወቃሉ እና ያለውን ነገር በደንብ ያወራሉ። አሌክስ እና ዴዚ እኛ ከምናስበው በላይ ነው። እያንዳንዱ እንቅስቃሴያቸውን ይተዋወቃሉ። እያንዳንድ እንቅስቃሴያቸውን ያወራሉ። ስለዚህ ታውቃለች ዴዚ የማታውቀው ስለ አሌክስ ምንም ነገር የለም። አሌክስ ስለ ዴዚ የማያውቀው ነገር የለም። እና ቤተሰብ እናንተም ከመውደድና ከመጨነቅ ነው እንደዚህ ያሰባችሁት፣ አንዳንዶቻችሁ ሁላችንም እያልኩ አይደለም። እና በዴዚና በአሌክስና በአለም ማደግ የምነግራችሁ ምንም ነገር የለም። ጀስት አካውንቱን ሰታው ነው እሱ የሚጠቀምበት። ደግሞ ዋናው ጊፍት መሰጠቱ ነው ለዴዚ ስለዚህ እናመሰግናለን። ይሄን ነው ማለት የምፈልገው ቤተሰብ። እናንተንም ወዳችኋለሁ። አመሰግናለሁ። ስለምታበረ ሰርቱን አመሰግናለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አሁን ክሊን ሆኖላችኋል፣ ገብቷችኋል ብዬ ተስፋ አደርጋለሁ። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ባይ